መሲ ከመሆን እንደዚህ በዚህ ልክ መጮ መናደድ መበሳጨት፣ አይጠበቅም። አንዳንዱ አንድ ምን አርጋቸው ሌባ ነው ያለችኝ። ገባሽ? ሌባ እኔ እኔ ከኔ የምትገዙ እዚህ ጋር አንድ ሰዎች አላችሁ አይደል? የትኛውንም እቃ ግዙ አንደኛ ቢበላሽባችሁ እኔ አልከስርም አምጥታችሁ መክሰስ እምቢ እንኳን ብላችሁ በደረሰኙ ሄዳችሁ እኔን መክሰስ ትችላላችሁ በህግ መጠየቅ ትችላላችሁ ይኸው አስገብያት ካለች እንደውም አስገብያት አስገብያትማ በእናትሽ ካለች ካለች ነይ ግን የልጆች እናት ነች በቃ መተው ነው አንዳንዴ ስንት አይነት የልጅ ናፍቆቱ እራሱ አያጨዝዘንም እንዴ አይደለም ማዳም ሳይ ማዳም ማዳም ፕሮጀክቶ ሌባ ናት በማለት ነው እንደምትወጣው ጉቺ አበሻ ስለሆነ ያጭበረበራት አንቺ ይመስልሻል ሊሆን ይችላል እኛ ተሽለን ካለ አሰብን እኮ ከባድ ነው የእውነት ካለች አስገቢያት አስገቢያት ነይ ግቢ የወርቋ ካለሽ ካለች አስገቢያት መሲ እንዴ ገና ብዙ ነገር ሊመጣብሽ ይችላል ቢዝነስ ላይ አይደለሽ እንዴ ወደ ሰፊ ነው እኮ መሆን ያለብሽ እንዴ ለ መሲ አጭበረበረሽ ላለው ሁላ በዚህ ልክ እየጮሽ ነገ ሁሉም እየተነሳ የሆነ ህንድ ፊልም ይሰራሻል። እንደዚህ ማ እንዳትሆኝ፣ የወርቁ አካልነሽ ነይ። ግን ካለች አስገቧት፣ ጋይስ ጨራፍ መንግስት ቤቴና ፍርሶብኝ ነው ለከብሶብኝ። ተይ በእናትሽ መሲ ተይ፣ እረፊ ማርያም በእናትሽ ሰባት ሺህ ሞዴሬተሮች ካለች ያመረጋጋት ግድ ነው። ጋይስ ካለች ሰባት የት አለች? ካለች አስገባት እኔ ጋ መጥታው አይፎን ሲጠይቁኝ የመዳም ቅመሞች ግደኝ አልሸጥላቸውም። አምስት ናቸው ስድስት ልጆች ከሪም ወርቅ ያስገዘዋችሁ ልጆች አላችሁ። አይፎንና አልትራ ልትገዙ 3500 ብር እስከ አራት ሺህ ብር ደፍራችሁ ልትገዙ መጥታችሁ ስልክ አልሸጥም ያልኳቸኋለውም። እኔ አሁን ፊራ ቢገዛኝ ጉቺ ብትገዛኝ እነሳሪ ቢገዙኝ እነሪም ቢገዙኝ በደንብ አድርጌ ቅፍድድ አድርጌ ያተርፍባቸዋለሁ። አትግዙ አልላቸው እሸጥላቸዋለሁ። ገባችሁ መዳም ቤት እየሰራችሁ ውድ ስልክ ከኔ ልትገዙ ስትመጡ እንደ ማንም ሰው ደንቆሩ ደደብ ስላልሆንኩ፣ ኖ ለእናንተ ኤ ዜሮ አምስት ኤስ እስከ አምስት መቶ ሀምሳ ቆንጆ ስልክ ነው፣ ካሜራው ቆንጆ ነው። ይሄን ግዙ ጋርኩ እያስገደድኳችሁ የገዛችሁ ልጆች አላችሁ። ጉቺ ይኸውልሽ ሀምሳ ብር የለንም ሲሉ ሀያ አምስት ብር የለንም ሲሉ ምን ሲሉ እኔ አንድ ሁለት ድርሃም ለማግኘት ነው። አረ ምለፋ ጉቼ አልጫ ናቸው። ምናልባት ለእንጀራ አራት ከምሳ ወይ የለኝም እንኳን ሲሉ ካሳዘኑኝ ምናምን እንትን ከሞባይሉ ጋር እንጀራ አድርጌ ነው ምልክላቸው እንኳን የነሱ ብር ልበላ። ያ ኮመንቷን ያናደደኝ በተለይ እኔ ሌባ የሚለው ቃል ስለማይገልጸኝ የማንንም እንትን ሀቅ ስለማነካ ሌባ ስባል ያመኛል። ኦኬ በቃ መሲ ተረጋጊ በናትሽ። ይህ ህይወት ሀሳብም እዚህ ሀገር ታውቂዋለሽ አንቺ ካልተረዳሽ አንቺ መልስ ካላልሽ ደግሞ ከባድ ነው። አንደኛ ስራው ራሱ ከብዙ ሰው ጋር ያነካካሻል። አሁን ምን አይነት ስልክ ነው? ጓደኛዋን የተሸወደችው። ጓደኛዋ የሆነች ልጅ ቪዲዮ ቀርጻ ከአንቺ አደለም አለችኝ። ከኔ የገዛችሁ ስልክ በጣም ቆንጆ ሆኖ ኢትዮጵያ ልክ ያለው አመሰግናለሁ። ከሌላ ከአንቺ በፊት ግን ከሌላ ሰው ገዝቼ ብላ ቪዲዮ ቀርጻ ላከች። ከማን የገዛችሁ? ከሌላ እነዚህ ባንጋሊ ጋር ተቀጥሮ ከሚሰሩ አበሾች ነው። እነዛ ኃላፊነት ወስደው ይሽጡ አይሽጡ አይመለከተኝም። ስለ ሌላ ስራ ጉች የገባሽ፣ እነዛ የሚሰሩት የራሳቸውን ስል፣ እኔ ጥያቄ ስልኩ የእሷ ነው ወይ? አሁን የገባችዋ ልጅ ነው ስልኩ ወይስ የሌላ ሰው ነው ስልኩ? የሆነች ልጅ ቪዲዮ ሰራች፣ ቪዲዮ ሰራች፣ እንደዚህ ስልክ ገዝቼ ብላ። ስልኩ እንደዚህ ሁለት ቦታ ተለይቷል፣ በእንትን አጣብቆ ነው የሸጡላቸው። እነዚህ በአንጋሎች የሚሸጡት ማለት ነው፣ ሞል ውስጥ ምናምን። ይሄ እንደዚህ ብዙ ተሰብስበው የሚሸጡት አለ አይደለ? እንደዛ ከዛ እችኛ ኮመንት ላይ ሄዳ፣ ከመሲ መሲ፣ አዎ መሲ፣ የጓደኛዬን 450 ድራም በልታታለች፣ ከዛ ብሎክ አደረገቻት አለች። ኮመንት ላይ ሄዳ ከኮመንት ላይ አውጥቻት ነው እኔ። የትኛውን የጓደኛሽን ብር ነው የበላሁት? ነይ ጓደኛሽንም አንቺንም ይዘሽ ስላት፣ አይ፣ ካንቺ አይደለም። መጀመሪያ ተከራከረችኝ፣ ካንቺ ነው ብላ። በጣም አጥብቄ ሲዛት፣ አይ፣ ከአንቺ አይደለም፣ ይቅርታ። ሰውን ከወጋሽ በኋላ ለሽ ይቅርታ ተረጋጊ አንድ ተረጋጊ፣ ማለ እዚህ ቢዝነስ ላይ በጣም ብዙ የሚያበሳጭ ነገር አለ። እንደዚህ እያበችማ የእኔ ጠላቶች ልንገራቱ ከፍ ብዬ እንጂ ዝቅ ብዬ አታዩኝም። የሚያኖረኝ ሰማይና ምድርን የዘረጋ አምላክ ነው። በወድቅም በሱ ነው፣ ብነሳም በሱ ነው። ሻሪም ሸሚም ሱ ነው ይባላል። እና በፈጣሪ ነው የምኖረው። እኔን ለመጣል ጉርጓዳት ቆፉ ሩ ጉርጓር ስትቆፍሩ ራሳችሁ እንዳትገቡ። ሞር አታርቁት። ኦኬ አሁን እኔ ራስ ምታቴ ሁላ ወደ አንቺ ሄዶ ነው መሰለኝ ለቆኛል። ኻላስ ተው በቃ የሆነ አንድ ሴት ልጅ ጥራ ግራ ከፍ ምትርኮል ታው እኔ ተንኮል ካለብኝ ሌብነት ካለብኝ እኔ ለሰው ክፋት እንኳን አላስብም። እዚህን ጣጣለው ወጣለሁ እዛ ትሉኝ። ለእናንተ ጉርጓድ እየቆፈርኩ አሉልም ምን እያልኩ እየዋልኩ የምሯሯጠው? ከደላላና ከሌባ ጋር ለእናንተ ነው የምሯሯጠው በትርፍ ጊዜ። ከዛ በተረፈ እኔን ለመጣለሽ የምትሄዱ ባቦች፣ ማናናደለሽ ጉቺ ናት እንዴ? እኔ አንቺ ጋር ሁለት ስልካለኛ ባቡጅ አለሽ። ውጭ አንድ ስልክ ወደ ኢትዮጵያ ስንት እንደሚላክ ታውቂያለሽ? አንድ ስልክ ሲልኩላቸው እንደው ከሌላ ቦታ ካለ ሙና እዚህ ቦታ በሉ አራት መቶ ሀምሳ ብር ገዝታችሁ በአራት መቶ ሀምሳ ብሩ ኢትዮጵያ የሚያደርስላችሁ ነጋዴ ካለ እኔ አንድ አንድ ስልክ እየጨመርኩ ትርፍ እልክላቸዋለሁ። እኔ እኮ አራት መቶ በየቢልዲንጉ እየዞርኩ ከሆነ አበሻ እየፈለግኩኝ በነጋዴ የምልክላቸው ማርያምን፣ መላኪያ እኮ አላስከፍልም። እኔ እኮ ምንም የማላክ ከብት ነጋዴ እኮ ነኝ። ከጠፉት በጎች አንዷን የሳሎን አልቀርም መጽሐፍ ቅዱስ ላይ ከተጠቀሱ ለዛ ነው መሰለኝ እንትን ትላላችሁ አንድ ስልክ መቶ ሰላሳ ድርሃም እኮ ነው የሚያስከፍሏችሁ ማርያም ምን ጌታ ነው እን ያንን እንኳን አ ግን ከዚህ በኋላ ዘጠኝ መቶ ሰማኒያ አምስት ሰዎች አላችሁ መላኪ ሀምሳ ሀምሳ ድርሃም መቀበል ከነገዋ ቀን ጀምሬ ጀምራለሁ ሀምሳ ሀምሳ ድርሃ እንደ ሌሎቹ ነጋዴዎች እኩል መሆን አለብኝ። ሀምሳ ሀምሳ ድርሃ መቶ ሰላሳ አይደል? ሌላ ቦታ እኔ ጋር ሀምሳ ሀምሳ ድርሃ ላስ ሁለት ስልክ አለሽ፣ እኔ ጋ መቶ ብር ትከፍያለሽ። መላኪያ ሳሽ ነው የምከፍለው። እኔ የስልክ ችግር የለብኝ። የእኔ እናት ለሰው ስጦታ ልሰጠው ነው ሲያምረኝ እነግርሻለሁ። ለሰው ስጦታ ትሰጨልሽ። ያንቺን ስልክ ድሮ ልይዘው ነው እንዴ? ባይዘበይ ጉቼ ሀያ አምስቱን ኦርደር አድርጋለች አራት ሺ ምናምን ድርሃም ስልክ ኦርደር አድርጋለች ግን ለምን ጎፈ እንደሚያከፍትም ጉቺ አራት አይከብድሽም ትላንት መቶ ሺ ብርኪሶ የገባው ሴትዮ አራት ሺ ከብደኛል እንዲ ለራስ እናንተ ትላንት ናመት አይታችኋታላ መቶ ሺ ኮሎፍ ገባች ገስት ገባች ምንድነው አለች ሴቷ ላሙዲ በላት ገስት አስገባናት ምንድነው አለች ነገርናት ኦኬ አለች፣ ገባች። አካውንቱን አለችን፣ አካውንት ሰጠናት። መቶ ሺህ የኢትዮጵያ ብር ገች አድርጋ ወጣች። በእሷ ቤት ኮ መራገጧ ኮኑኛል። በመቶ ሺህ ረግጣ ነወጣ ይታቃላቸው። መሲ ግን ስንት ብር ነው የሰጠሽው? አንድ ሺህ ነው አለችን። ሰማው ነገሩኝ። እኳ አንድ ሺህ ነው የሰጠሽ ኢትዮጵያ መቶ ሺህ ብር ስሰጥኮ ጋይዝ ማታኩ ከእንትን መልሳት አስገባዋለች አካውንቷ ላይ ታቀለት ትሸፍኗለች። ገብቶ ነው የሚያድረው አባቴ መሪ ጌታ። እስኪ ሀፒ ማዘርስ ዴይ ከአንድ እስከ መቶ ቁጥር አሁን ቴክስት አደረግልሻለሁ። ከአንድ እስከ መቶ ባለ ቁጥር የያዙ እናት ሆናል። ሁለት ቁጥር ከአንድ እስከ መቶ እነግርልሻለሁ። ሁለት ስልክ አለኝ አንቺ ጋር ጀባ ትያቸዋለሽ። የማዳም ቅመም ሆነው እናቴ ሆናችሁ አለኛ። ምን ነው ጸጥ አለሽ? ሁለት ስልክ አለኛ አንቺ ጋር ሌሽ ማሌሽ ነው። አይንሽን ፍጥጥ የምታደርጊ አዎ፣ አለ ግን፣ አሁን የሰደብኳት ሴትዮ አንዱ አሳዘነች። ታውቂያለሽ? ቤቴ መንግስት የኔ ስልክ ነው ማዘዛችም። አም ሶሪ፣ ከኪስሽ አውጥተሽ ስጫት። ላወላ ባቡጄ፣ እንደውም በቤት ያደረገዋለን። ኮመንቱ ይዘጋ፣ ኮመንቱ ይዘጋ። ጉችሺ ኮመንቱ ዝጊውና ቁጥር አይሽታል ለአንቺ ነው ቴክስት ማድረግልሽ፣ ቁጥሩን ለአንቺ ከአንድ እስከ መቶ ባለው ቴክስት አድረግልሻለሁ። ኖኖኖኖዋኖሽን እናስገባውና፣ አንድ ጊዜ ጸጥ በይ። ጋይስ ኮመንቱን ክፈችላቸው፣ የኔ ቤት ልጆች አሉ። ማዕቀብ አጣይባቸው። ልጆቼን አክብሬ ክፈች ኮመንት የሀገሬ ልጅ ሳሪትዬ፣ የጣሊያኗ ንግስት ቴንኪ ወረድሬ። ስሚ ክፈችላቸው ጋይስ ስሟት፣ ጉዷን ሰማችሁ? እሷ ተራግጣ ተራግጣ ሲያበቃት በኔ ስልክ እንድትጻድቅ አላገርምም። እንደውም እንደውም በቤታችን ይሁን፣ እንደኔ ልጆች ንገሩ፣ በቤታችን አትስጫት። የሀገሬ ልጅ ደግሞ ለባቡጄ ጊፍት አትስጪ፣ ልምት ይቆርጥብኛል እኮ አሁን ስሰጪ ራሱ ለባቡጄ ይቆርጥብኛል። እዚህ ብዙ አትስጭኝ፣ በቤቴ ትሰጭኛለሽ፣ ሳርጌ፣ በቤቴ እዚህ ብዙ አትስጭኝ። በቤቴ አቤት ቁጥር ትደቀድቃላችሁ። ከፈለግኩ ተወዋለሁ።